ጤና ይስጥልን ተመልካቾች፣ በርካታ ሀገራዊና ዓለም አቀፍ ጉዳዮችን በቀጥታ ስርጭት ወደ እናንተ የምናደርስበት የዕለት አርብ ግንቦት 8 የቀን ኤንቢሲ ዜናችን ተጀምሯል። ፍቅረ ሚካኤል ዘየደ ከመላው ቀጥታ ስርጭት ባለሙያዎች ጋር ዜናዎቹን እየመራሁ ቆያለሁ። አብራችሁን ቆዩ። በቅድሚያም አርስተ ዜና የምስራቅ አፍሪካ ዓለም አቀፍ የቴክኖሎጂ ኤክስፖ ኢቲኤክስ 2025 በዛሬው ዕለት ክፍት ሆነ። አሜሪካና ዩናይትድ ኪንግደም ከኢትዮጵያ ጋር ያላቸውን ትብብር የበለጠ ለማጠናከር እንደሚፈልጉ ገለጹ። ከውጭ በዩክሬን የሰላም ስምምነት ሊደረግ የሚችለው ፑቲንና እኔ ቀድመን ከመከርን ብቻ ነው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። አጫጭር የሀገር ውስጥ ዜናዎችን በማስቀደም እንጀምራለን። ለሶስት ቀናት የሚቆየው የምስራቅ አፍሪካ ዓለም አቀፍ የቴክኖሎጂ ኤክስፖ ኢቲኤክስ 225 በዛሬ ሁለት ተከፍቷል። ከአስር ሺህ በላይ ተሳታፊዎች እንደሚታደሙበት የሚጠበቀው ይህ ኤክስፖ በዓለም አቀፍ ደረጃ እውቅና ያተረፉ ኩባንያዎች የሚሳተፉበት ነው። በአዲስ ዓለም አቀፍ ኮንቬንሽን ማዕከል በዛሬ ሁለት በይፋ የተከፈተው ኤክስፖ ከመቶ በላይ የአገር ውስጥና የውጭ የቴክኖሎጂ አቅራቢዎች የቅርብ ጊዜ ምርቶቻቸውንና አገልግሎታቸውን የሚያስተዋውቁበት መድረክ ነው። የኢንፎርሜሽን መረብ ደህንነት አስተዳደርና የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ከተባበሩት አረብ ኤምሬቶች የሳይበር ደህንነት ተቋም ጋር በመተባበር ያዘጋጁት ይህ ኤክስፖ የተለያዩ የፓናል ውይይቶችንና የቴክኖሎጂ ውድድሮችን አካቷል። በተለይም በሳይበር ደህንነት፣ በአርቲፊሻል ኢንቴሊጀንስ፣ በስማርት ሲቲና በዲጂታል ቴክኖሎጂ ላይ ያተኮሩ ውይይቶች እንዲሁም የሮቦቲክስና ሌሎች የቴክኖሎጂ ውድድሮች በኤክስፖ እንደሚካሄዱ ይጠበቃል። አሜሪካና ዩናይትድ ኪንግደም ከኢትዮጵያ ጋር ያላቸውን የሁለትዮሽና ቀጠናዊ ትብብር የበለጠ ለማጠናከር እንደሚሹ አስታወቁ። የውጭ ጉዳይ ሚኒስትር ዴታ አምባሳደር ሀደራ በኢትዮጵያ የአሜሪካ አምባሳደር ሄርቪን ማሲንጋን በጽህፈት ቤታቸው ተቀብለው አነጋግረዋል። ሚኒስትር ዴታው ከአምባሳደሩ ጋር በሁለትዮሽ ቀጠናዊ፣ ጉዳዮችና የኢኮኖሚ ግንኙነት ጉዳዮች ዙሪያም ተወያይተዋል። አምባሳደር ሀደራ በቀጠናውና አካባቢው የሰላምና ደህንነት ወቅታዊ ሁኔታ ዙሪያ ለአምባሳደሩ ገለጻ አድርገውላቸዋል። አምባሳደር ህርቪን አሜሪካ ለቀጠናው ሰላምና መረጋጋት ከኢትዮጵያ ጋር በትብብር እንደምትሰራም ነው የገለጹት። በተለይ አሸባሪው አልሸባብና ሌሎች የሽብር ቡድኖችን በጋራ ለመዋጋት ያለውን ትብብር የበለጠ ማጠናከር በሚቻልባቸው ጉዳዮች ዙሪያ ላይ መክረዋል። በሌላ በኩል አምባሳደር ሀድር አበራ በኢትዮጵያ የዩናይትድ ኪንግደም አምባሳደር ዳሬን ዌልችን በጽህፈት ቤታቸው ተቀብለው አነጋግረዋል። ሚኒስትር ዴታው ኢትዮጵያ ከዩናይትድ ኪንግደም ጋር የቆየ ግንኙነትና ጠንካራ አጋርነት ያላት መሆኑን በመግለጽ የኢኮኖሚ ግንኙነቱን የበለጠ ማጠናከር እንደሚገባም አንስተዋል። አምባሳደር ሀድራ አሁን ላይ በኢትዮጵያ ምቹ የኢንቨስትመንት እድልን በመፈጠሩ የዩናይትድ ኪንግደም ኩባንያዎች በኢትዮጵያም መዋለ ንዋያቸው እንዲያፈሱም ጠይቀዋል። አምባሳደር ዳሬን ዌልች በበኩላቸው ኢትዮጵያም በአጭር ጊዜ ውስጥ በአፍሪካ ወሳኝ የኢኮኖሚ አንቀሳቃሽ እንደምትሆን ያላቸውን እምነት በመግለጽ የኢኮኖሚ ግንኙነቱን የበለጠ ለማጠናከር እንደሚሰሩም አስታውቀዋል። ዓለም ባንክ በግጭት ምክንያት ጾታዊ ጥቃት የደረሰባቸውን ዜጎች ለመደገፍና አገልግሎት ሰጪ ተቋማትን ለማጠናከር በጋራ እንደሚሰራ አስታወቀ። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ የዓለም ባንክ የፕላኔት ዲፓርትመንት ሪጅናል ዳይሬክተር አና ዌልንስታይን እና ሉካን ቡድናቸውን በጽሕፈት ቤታቸው ተቀብለው አነጋግረዋል። በውይይቱም የዓለም ባንክና የሴቶችና ማህበራዊ ጉዳይ ሚኒስቴር ካሏቸው የበርካታ ሀገራዊ ፕሮጀክቶች መካከል አንዱ በሆነው በግጭት በተጎዱ አምስት ክልሎች እየተተገበረ ባለው የስሪ አር ፕሮግራም በተገኙ ዋና ዋና ስኬቶችና ተያያዥ ጉዳዮች ዙሪያ የስራ ኃላፊዎቹ በሰፊው መክረዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴታ ሁሪያ አሊ በተለይም ፕሮግራሙ የጾታዊ ጥቃት ተጎጂዎች የጤና፣ የስነ ልቦና፣ የህግ ምክር ድጋፎችን በአንድ ማዕከል ዋን ስቶፕ ሴንተር እንዲያገኙ መደረጉንና በዚህም 18 ሚሊዮን የሚደርሱ ዜጎች ተጠቃሚ መሆናቸውን ትልቅ ስኬት እንደሆነም አንስተዋል። ለዚህም ባንኩ እያደረገ ላለው ሁለንተናዊ ድጋፍ ሚኒስትሩ አመስግነዋል። የዓለም ባንክ የፕላኔት ዲፓርትመንት ሪጅናል ዳይሬክተር አና ዌልንስታይን በበኩላቸው በዓለም ባንክ በኩል በግጭት ምክንያት ጾታዊ ጥቃት የደረሰባቸውን ሴቶችና ህጻናት ለመደገፍና አገልግሎት ሰጪ ተቋማትን ለማጠናከር ከሚካሄደው የስሪአር ፕሮግራም በተጨማሪ ሌሎች የማህበራዊ ጥበቃ ስራዎች ውጤታማ እንዲሆኑ ያለው ቁርጠኝነት ይቀጥላል ብለዋል። በግጭት ምክንያት ጾታዊ ጥቃት ለደረሰባቸው ሴቶች የተቀናጀ ድጋፍ ከመስጠትና ተቋማትን መልሶ የመገንባት ፕሮግራም በተጨማሪም በከተማና በገጠር ሴፍቲ ኔት ለዜጎች የማህበራዊ ጥበቃ ድጋፍ የሚያደርጉ ሌሎች ፕሮግራሞችን በመደገፍ ከሚኒስቴር መስሪያ ቤቱ ጋር በጋራ እየሰራ እንደሚገኝ ከሴቶችና ማህበራዊ ጉዳይ ሚኒስቴር የተገኘው መረጃ ያመለክታል። ተመልካቾቻችን፣ የኤንቢሲ ዜናችን ቀጥሏል። ወደ ውጭ አጫጭር መረጃዎቻችን ተሻገርን። የአውሮፓ ህብረት በሩሲያ ላይ የሚጥለውን አዲስ ማዕቀብ ከነገ በስቲያ ሊያጸድቅ እንደሆነ ተሰማ። በሩሲያ ላይ አዲስ የሚጣለው ማዕቀብ በአውሮፓ ምክር ቤት የውጭ ጉዳዮች ግንቦት 20 ቀን በብራስልስ በሚደረገው ስብሰባ ሊጸድቅ ይችላል ነው የተባለው። መረጃውን ያወጡት ደግሞ የጀርመኑ መራሄ መንግስት ፍሬዴሪክ ሜርዝ ናቸው። የጀርመኑ መራሄ መንግስት ሜርዝ እንዲሁም የሩሲያው ፕሬዚዳንት ቭላዲሚር ፑቲን በቱርክ ስብሰባ ሳይተሳተፉ መቅረታቸው ትልቅ ስህተት ነው ሲሉም ደጋግመው አውግዘውታል። ዛሬ በማለዳው የወጡ መረጃዎች እንደሚያሳዩት የአውሮፓ ህብረት ቋሚ ተወካዮች በሩሲያ ላይ ተጨማሪ ማዕቀብ ለመጣል መሰናዳታቸው ተገልጿል። ይኸው በአውሮፓ ህብረት የውጭ ጉዳዮች ምክር ቤት የታቀደውና የ17ኛው ዙር ማዕቀብ በሩሲያ ላይ ይጣል የሚለውን ውሳኔ ተግባራዊ ለማድረግ የአውሮፓውያኑ ግንቦት 20 ቀን ቀን መቆጠሩንም የዩክሬን ፎርም ዘገባ አስረድቷል። የጀርመንና የእንግሊዝ መከላከያ ሚኒስትሮች በዩክሬን ጉዳይ ተጨማሪ ድጋፍ ለማድረግ መወያየታቸው ተሰምተዋል። የአውሮፓ ህብረት የወታደራዊ አዛዦች ለዩክሬን የከባድ ካሊበርና የበርካታ ጥይት አይነቶችን ለመስጠት በሚቻልበት መንገድ ዙሪያ ላይ መክረዋል። የሁለቱ ሀገራት የመከላከያ ሚኒስትሮች በዩክሬን ጉዳይ የመከሩት ትናንት ሐሙስ አመሻሽ ላይ በጀርመን በርሊን ነው። የመከላከያ ሚኒስትሮቹ በዩክሬን ጦርነት የጦርነቱን አጋማሽ የተዋጉ ያህል ሆኖ ተተርጉመዋል። በእርግጥም የጀርመንና የእንግሊዝ እንዲሁም የፈረንሳይና የፖላንድ መንግስታት ስለ ዩክሬን ነጻ መውጣት ባሉት ጉዳይ አንድ አቋም እንዳላቸውም ተነስቷል። የሩሲያው ፕሬዚዳንት ከዩክሬን ዋቻቸው ጋር ይደረጋል በተባለው የፊት ለፊት ድርድር ያለመሳተፋቸውን ተከትሎም የአውሮፓ መንግስታት ሌሎች አቅጣጫዎችን እያማተሩ እንደሆነም ተጠቅሰዋል። ዘገባው የዩሮ ኒውስ ነው። ኢራን በኒውክሊየር ፕሮግራሟ ዙሪያ ከአውሮፓ አያላን ጋር ለመደራደር መዘጋጀቷ ተገልጿል። ኢራን በኒውክሊየር ፕሮግራሟ ዙሪያ ከሶስቱ የአውሮፓ አያላን ጀርመን፣ እንግሊዝና ፈረንሳይ ጋር ለመወያየት የቆረጠችው ቀን ዛሬ ሆኗል። የአውሮፓ አያላን መንግስታት ከዚህ ውሳኔ ላይ የደረሱት ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር በኒውክሊየር ፕሮግራሟ ዙሪያ የተያዘው ድርድር መልካም ሂደት ላይ ነው ማለታቸውን ተከትሎ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት ማብራሪያ የአውሮፓ ኃያላን መንግስታት ዳግም ማዕቀብ ሊጥሉብን የሚያስቡ ከሆነ እርምጃው ስህተትና የከፋ አደጋን ሊያስከትል ይችላል ሲሉም አስጠንቅቀዋል። ኢራንና የአውሮፓ ኃያላን የሚመክሩት በቱርክ መሆኑም ተገልጿል። ዘገባው የፍራንስ 24 ነው። ተመልካቾቻችን የቀን ኒቢሲ ዜናችን ቀጥሏል። በዝርዝር ወደምንመለከታቸው ሀገራዊ ጉዳዮች ተሻገርን። አፍሪካውያን ስለ አየር ንብረት ለውጡ የሚመክሩበት የአፍሪካ የአየር ንብረት ለውጥ ጉባኤ በ2023 በኬንያ ናይሮቢ መካሄዱ ይታወሳል። ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤ ለማስተናገድ ኢትዮጵያ የተመረጠችም ሲሆን ጉባኤውም በመስከረም ወር ይካሄዳል። በአዲስ አበባ የሚካሄደውን ሁለተኛውን የአፍሪካ የአየር ንብረት ጉባኤ አንድነት ማዕከልን ያደረገ አህጉራዊ ንቅናቄ በማምጣት በአፍሪካ የአየር ንብረት ለውጥን ለመቋቋም የተቀናጀና ውጤታማ ጥረት ለማድረግ መሰረት ይጥላልም ተብሎለታል። ሄርሜላ ፈቃደ። የአየር ንብረት ለውጥ ያመጣው ችግር በወቅቱ ዝናብ አለመዝነብ፣ የዛፎች አለመኖር፣ መሬት መራቆት፣ የተፈለገው ምርት ማምረት አለመቻል፣ የዘራነውም አይበቅልም ነበር። የሚገርምሽ እንደዚህ ቋሚያ አትክልት ዛፍ አልነበረም። እንደ ወይዘሮ ወርቄ ሁሉ የአየር ንብረት ለውጡ የማይነካው የማህበረሰብ ክፍል የለም። በተለይም እንደ አፍሪካ ታዳጊና አብዛኛው ማህበረሰቧ አርሶና አርብቶ አደር በሆነች አህጉር ሲሆን ደግሞ ችግሩን ያባብሰዋል። ካደጉት ሀገራት አንጻር አፍሪካ ለአየር ንብረት ለውጡ አስተዋጽኦ አናሳ ቢሆንም እንደ ድርቅ፣ የምግብ ዋስትና፣ መሬት መሸራተትና ጎርፍን ጨምሮ ከፍተኛ ጉዳት እያስተናገደች ትገኛለች። የኢትዮጵያ መንግስት የአየር ንብረት ለውጡን ለመዋጋት እንደ አረንጓዴ አሻራ፣ የወንዝ ዳር ልማት ፕሮጀክት ብሎም የሌማት ቱርፋትን ጨምሮ በርካታ ፕሮጀክቶችን ቀርጾ እየተገበረ ይገኛል። ይህ ቅ ሲያስገድ የአገሪቷን የደን ሽፋን ከ23 በመቶ በላይ እንዲደርስ ከማድረጉ በተጨማሪም ለአየር ንብረት ለውጡ የሚያበረክቱ አስተዋጽኦ ከፍተኛ ነው። የሁለታ ከተማ ነዋሪ የሆኑት ወይዘሮ ወርቄ መንግስት ካዘጋጃቸው ፕሮጀክቶች አንዱ የሆነው የሌማት ትሩፋትን ተግባራዊ በማድረግ በጓሯቸው ለምግብነት የሚውሉ ተክሎችን በማጽደቅ የአየር ንብረት ለውጡን ከመቋቋም ባሻገር የኢኮኖሚ ተጠቃሚ እንደሆኑ ይገልጻሉ። መንግስትም ይሄ አረንጓዴ ተክል ቋሚ ተክሎች ዛፎችን መትከል በየአመቱ በየአመቱ ፕሮግራም እየያዘ ህብረተሰቡን ግንዛቤ እየሰጠ ሁሉም በየደጁ በየአካባቢው እንዲተክል ከተደረገ በኋላ አሁን ከበፊቱ ለውጣለሁ። እኔ ትኩረቴ ወደ ምግብ ምግብነት ወደምንጠቀምበት እንደ አቮካዶ፣ ኮምጣጤ፣ ፓፓዬ፣ ትርንጎ፣ ሎሚ፣ አበሻ ሎሚ፣ ኮክ፣ የተለያዩ ዛፎች እንግዲህ እኔ አሁን እንዴት ብዬ ልንገርሽ በጋም ክረምትም ጥላ ነው እኔ ጋ ሌላው ምንድን ነው፣ እኛ አካባቢ ሴቶች የስራ ድልም ነው፣ ችግኝ ይነግዳሉ፣ ያፈላሉ፣ ይሸጣሉ፣ ይተክላሉ እና የገቢ ምንጭም ነው ከልጆቻችን ወቻችን ሳንለያይ ሳንራራቅ እዛው ገቢ ይኖረናል። እዛውን ደግሞ እኛም እንመገባለን። አፍሪካ እንደ አህጉር በአየር ንብረት ለውጡ ሳቢያ ከፍተኛ ዋጋ እየከፈለች እንዳለች የሚገልጹት ዶክተር ሚቲካ ሞንዳ የኢትዮጵያ መንግስት የአየር ንብረት ለውጡን ለመቋቋም እየወሰደ ያለውን እንቅስቃሴ አድንቀዋል። ኢትዮጵያ ችግሩን ወደ እድል የቀየረች ሀገር ነች ያሉም ሲሆን ይህም ተበረታቶ ሊቀጥል እንደሚገባ ጠቁመዋል። አፍሪካውያን አለም ያመጣባቸውን ችግር እንዴት እንደሚፈቱት በራሳቸው መመካከር አለባቸውን ባይ ናቸው። የአየር ንብረት ለውጥ የጊዜው አንገብጋቢ ጉዳይ ነው። በዓለም ጂኦ ፖለቲካ ውስጥ ዋነኛ ጉዳይ ነው። ይህም የሆነው በሰዎች ሕይወት ውስጥ ቀጥተኛ ተጽዕኖ የሚያሳደር በመሆኑ ነው። የኢትዮጵያ መንግስት የአየር ንብረት ለውጥ ችግርን ቀይሮት እንደ እድል ወስዶታል። ለምሳሌ የዓለም የአረንጓዴ ልማት አብዮትን ኢትዮጵያ የተጠቀመችበት የነዳጅ መኪናዎችን በሚከለክሉና የኤሌክትሪክ መኪናዎችን ብሎም የኤሌክትሪክ ባቡርን ለማስተዋወቅ ነው። ይህም ማለት ከነዳጅ ተጠቃሚነት ተላቃ ወደ ታዳሽ ኃይል ተጠቃሚነት ለመሸጋገር እየሰራች ነው። ይህ ነው ቀጣዩ። አፍሪካውያን ስለ አየር ንብረት ለውጡ የሚመክሩበት የአፍሪካ የአየር ንብረት ለውጥ ጉባኤ በ2023 በኬንያ ናይሮቢ መካሄዱ ይታወሳል። ሁለተኛው የአፍሪካ አየር ንብረት ለውጥ ጉባኤን ለማስተናገድ ኢትዮጵያ የተመረጠች ሲሆን ጉባኤውን በመስከረም ይካሄዳል። ኢትዮጵያ ከመስከረም 8 እስከ 10 2025 በአዲስ አበባ የሚካሄደውን ሁለተኛው የአፍሪካ አየር ንብረት ጉባኤ አስተናጋጅ በመሆኗ ኩራት ይሰማታል። የኢትዮጵያ ፍላጎት ዝግጅቱን አስተናጋጅ መሆን ብቻ ሳይሆን በአየር ንብረት ለውጥ ዙሪያ ሰዎችን ፍትህን ማዕከል ያደረገ ለውጥንም ማምጣት ነው። እኛ እዚህ ያለነው ለመሰብሰብ ብቻ ሳይሆን አንድነትን ማዕከል ያደረገ አህጉራዊ ንቅናቄ ለማምጣትና የሁለተኛውን የአፍሪካ የአየር ንብረት ጉባኤ ስኬትን በጋራ ለመፍጠር ነው። የኢትዮጵያ መንግስት ሁለተኛውን የአፍሪካ የአየር ንብረት ጉባኤ ለውጥ አምጪ ለማድረግ ቁርጠኛ ሲሆን፣ በአፍሪካ የአየር ንብረት ለውጥን ለመቋቋም የተቀናጀና ውጤታማ ጥረት ለማድረግ መሰረት ይጥላል። በአህጉሪቷ የሚገኙ ሀብቶችንና ፈጠራዎችን በመጠቀም የአየር ንብረት ጉባኤው የአየር ንብረት መፍትሄዎችን ሀገራችን ማዕከል ማድረግ እንፈልጋለን። ለዚህም እነዚህ መፍትሄዎች ምን ሊሆኑ እንደሚችሉና አፍሪካን በአየር ንብረት ለውጥ ምክንያት የሚገጥሟትን ተግዳሮቶች በዘላቂነት እንዴት ሊመሩ እንደሚችሉ ለመወሰን የሚሞክር ግብረ ኃይል አቋቁመን ወደ ስራ ገብተናል። ይህ ጉባኤ ለቀጣዩ የኮፕ 30 ዓለም አቀፍ ጉባኤ በአየር ንብረት ለውጥ ዙሪያ አፍሪካ እየደረሰባት ያለውን ችግር በግልጽ የሚያሳይና አፍሪካውያን የሚገባቸውን የሚጠይቁበት እንደሆነም ተገልጿል። ጉባኤው በኢትዮጵያ መዘጋጀቱ ደግሞ እንደ ሀገር ያስመዘገብናቸውን ናቸውን ለውጦች ለዓለም አቀፉ ማህበረሰብ ለማሳየት ይረዳልም ነው የተባለው። ካሉት አፍሪካ ሀገራት ጋር ስታወዳድር የእኛ ሀገር ኢትዮጵያ በብዙ ነገር ግንባር ቀደም ሚና እየተጫወተች ነው የሚገኘው። ምናልባትም አሁን ይሄ ትልቅ ስብሰባ አዲስ አበባ ላይ እንዲደረግ ለኢትዮጵያ መንግስት ኃላፊ ሲሰጥም እነዚህ ነገሮች ሁሉ ከግንዛቤ ገብተው ነው። ላለፉት 30 ዓመታት በዚህ በአየር ንብረት ዙሪያ የሚደረገው ድርድር ችግሩን ያመጡት ናቸው ሶሉሽኑንም ለእኛ የሚነግሩ ያ ግን ብዙ አላስኬደንም። ለሰላሳ ዓመት ድርድር ተደርጓል። ነገር ግን ፈቅ ያለ ነገር የለም። አቅሙ ስላላቸው ብኑ ስላላቸው ችግሩን ያመነጩ እነሱ ናቸው። ነገር ግን ትክክለኛውን መፍትሄ በመምጣት በመስጠት ረገድ በጣም ዳተኝነት ስላለ አፍሪካውያን ራሳችን ተሰብስበን የራሳችንን ችግር በራሳችን ሁኔታ ያንን በደንብ አድርጎ መነጋገር በጣም ትልቅ ድጋፍና ጠቀሜታ ነው የሚኖረው። ለዋናው ምክንያቱም የመንግስታት ኃላፊዎች፣ ፕራይም ሚኒስትሮች፣ የአገር መሪዎች የሚገኙበት ነው። ይሄ ትልቅ መድረክ ስለሆነ የተለያዩ ደግሞ ባለሙያዎች የሚገናኙበት ስለሆነ ተጠቂው መሬት ላይ ያለውን ነገር ለዓለም የምናሳይበት ያንን ደግሞ የአየር ንብረት ለውጡን ለመቋቋም እና ለመላመድ የሚያስፈልገው የገንዘብ ምንጭ ራሱ ምን ያህል እና ምን አይነት እንደሆነ ብዙ ነገሮች ጠርተው የሚሆኑበት ራሳችን በራሳችን የምንነጋገር ስለሆነ በጣም ትልቅ ጠቀሜታ ይኖረዋል። ተመልካቾቻችን የኤንቢሲ ዜናን በቀጥታ ስርጭት እየተከታተላችሁ ነው። እንቀጥላለን። በሳይበር ደህንነት፣ በአርቲፊሻል ኢንተለጀንስ፣ በስማርት ሲቲ እና በዲጂታል ቴክኖሎጂ ላይ ያተኮሩ ውይይቶች እንዲሁም የሮቦቲክስ እና ሌሎች የቴክኖሎጂ ውድድሮች የሚደረጉበት ኢቲኤክስ 2025 ኤክስፖ በዛሬው ዕለት ተጀምሯል። ተጨማሪ መረጃዎችን ልታደርሰን ማሌት ግርማ በስፍራው ትገኛለች። ማሌት መቀጠል ትሻያለች። አመሰግናለሁ ፍቅረ ሚካኤል። እንደምን አረፍዳችኋል? ተመልካቾቻችን እንግዲህ ዛሬ የምገኘው የምስራቅ አፍሪካ ትልቁ የቴክኖሎጂ ኤክስፖ ኢቴክስ 2025 የቴክኖሎጂ ካምፔን ላይ ነው። በአዲስ አበባ የተጀመረው የቴክኖሎጂ ኤክስፖ እንግዲህ ለሶስት ቀናት እንደሚቆይም ተነግሯል። ከ10 ሺህ በላይ ተሳታፊዎችም እንደሚታደሙበት ይጠበቃል። በተጨማሪም ደግሞ በዓለም አቀፍና እውቅናን ያሰረፉ የሀገር ውስጥም የውጭም የተለያዩ ካምፓኒዎች የተለያዩ የቴክኖሎጂ ማዕቀፍን የሚያስተዋውቁ በዚህ መድረክ ተሳታፊ እንደሚሆን ነው የተነገረው። እንዲሁም የሀገር ውስጥና የውጭን ቴክኖሎጂ አቅራቢዎች የቅርብ ጊዜ ምርቶቻቸውን ለዚህ መድረክ ያቀርባሉ ተብሎም ይጠበቃል። መድረኩ የኢንፎርሜሽን መረብ ደህንነት አስተዳደር፣ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከተባበሩት አረብ ኤሚሬቶች የሳይበር ደህንነት ተቋም ጋር በጋራ በመሆን ነው ያዘጋጁት። የተለያዩ የቴክኖሎጂ ውድድሮችን እንደዚሁም ደግሞ ስማርት ሲቲ፣ ዲጂታል ሲቲ፣ አገር አቀፍና አለም አቀፍ የቴክኖሎጂ ቴክኖሎጂ ካምፔኖችን የሚያደርጉበትን ውይይቶችን የተለያዩ ፓናል ዲስካሽኖችን የያዘ መድረክ ነው። መድረኩ በምስራቅ አፍሪካም ትልቁ የተባለለት እና የመጀመሪያም የተባለለት መድረክ ነው። በርካታ ተሳታፊያንን ከአለም አቀፍ ከሀገር ውስጥ በተለያዩ ማዕቀፍ ያሉ ቴክኖሎጂ ዘርፎችም እዚህ መድረክ ላይ መጥተው እንግዲህ ምርቶቻቸውን ምን አይነት አዳዲስ ፊውቸሮችን የቴክኖሎጂ ካምፔኖችን ይዘው እንደመጡ ደግሞ እያስተዋወቁ ነው የሚገኘው። በመርሃ ግብሩ ላይ በርካታ የሀገር ውስጥና የውጭ አመራሮችም ተገኝተውበታል። ፕሬዚዳንት አያ ጽቀስላሴን ጨምሮ የኢንሳ ዋና ዳይሬክተር ትግስት አህመድም በዚህ መድረክ ላይ ተገኝቶ ሀሳባቸውን መግለጫ በመግለጫ አካፍለውናል። ፕሬዚዳንት አያዝ ቀስላሴ ከተናገሩት ንግግር ጥቂቱን ወደ እናንተ ለማድረስ ዘላቂነት ያለው ብልጽግና ለማረጋገጥ ቴክኖሎጂን መጠቀም ያስፈልጋል ነው የተባለው። ዲጂታል የክፍያ ስርዓትን ለማሳገድ ለማሳደግ የሚያስችሉ የተለያዩ ማሻሻያዎችም እየተደረጉ እንዳሉም ነው የተገለጸው። በርካታ ወጣቶች የተለያዩ የቴክኖሎጂ ዘርፎችን ስልጠና እንደሚወስዱና ስልጠናዎችን እያደረጉ ቀጻ የኢትዮጵያን ፊውቸር ወይም ደግሞ የኢትዮጵያን የወደፊትም በቴክኖሎጂ ማሰባጠር ላይ ትኩረት ያደረገ መሆን እንደሚገባውም አጽንኦት ሰጥተውበታል። ፕሬዚዳንቱ የሀገራት አስተላለፍም በቴክኖሎጂ ዘርፍ ባላቸው ተጽዕኖ የሚመደብ ይሆናል ብለው ነው ንግግራቸውን ሀሳብ የቋጩት ማለት ነው። በተጨማሪም ደግሞ የኢንሳ ዋና ዳይሬክተር ትዕግስት ትግስት አህመድም በበኩላቸው ቴክኖሎጂ አሁን ላይ የትኛውም መንግስት አገልግሎት ላይ አስፈላጊ እንደሆነና ኢትዮጵያ የኢትዮጵያን ልማትና የኢትዮጵያን ዲጂታል የኢትዮጵያን ኮሪደር ልማት ካሰብን ከቴክኖሎጂ ውጪ ህልሙ እውን እንደማይሆንና ቴክኖሎጂ ለምንሰራቸው ስማርት ስራዎች ለምንሰራቸው የኮሪደር ልማቶች እንደ እጅ ወይም ደግሞ አብሮ ተሰባጥሮ የሚሄድ የአንድ ሳንቲም ሁለት ገጽታ መሆኑንም አመላክተዋል። በሀገራት መካከልም በተቋማት መካከል የሚሰጡ አገልግሎቶችም ለማ ለማጠናከር ዘርፉም ደግሞ ለመድረክ የተለያዩ ነገሮችን ክፍት እንደሚያደርጉ ተመላክቶበታል ማለት ነው። በተጨማሪም ደግሞ ከተባበሩት አረብ ኤሚሬቶች ዶክተር መሀመድ አልካውቲ ተገኝቶበታል። እሳቸውም በመረኩ ተገኝተው ቀጣይ የኢትዮጵያና የአፍሪካን ፊውቸር የአፍሪካን ማዕቀፍ ወይም ደግሞ የአፍሪካን ወደፊት የሚቀይር ስራዎችን በቀጣይነት እንደሚሰሩና የአርቲፊሻል ኢንተለጀንስ ወይም ደግሞ የኤአይ ሳይበር ጥቃት የሚፈጽሙ ግለሰቦችም ሆኑ ሳይበርን የሚከላከሉ አካላት ይጠቀሙበታል። ይህንን እንደ ትምህርትም ይወስዱበታል። የተለያዩ ደግሞ ማዕቀፎችን የምናይበት አፍሪካን የምናሳድግበት ለኢትዮጵያም ደግሞ የቴክኖሎጂ ጅማሪን በይፋ የምናበስርበት መድረክ እንደሆነም ነው የነገሩን። እንግዲህ ከሞላ ጎደል እነዚህ ነገሮች እ ወደ እናንተ ቀርብ ያለው በምሽቱ ደግሞ የዜና እወጃችን ላይ በተጨማሪ በዝርዝር የምንመጣበት ይመስላል። አመሰግናለሁ ማሌት ግርማ ለርሽን ሰፋ ያለ መረጃ ከልብ አመሰግናለሁ። ከሀፍታና ከመሸጋገሪዎች በኋላ ተመልሰን እንገናኛለን። በትንታኔ ወደምንመለከተው ዓለም አቀፋዊ ጉዳይ ተሻገርን። በዩክሬን የሰላም ስምምነት ሊደረግ የሚችለው እኔና የሩሲያ ፕሬዚዳንት ቭላዲሚር ፑቲን ቀድመን ከመከረን ብቻ ነው ሲሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ሩሲያና ዩክሬን በቱርክ ተገናኝተው ለመምከር በቆረጡት ቀንም የሁለቱ ወገኖች ጦርነት ተባብሶ መቀጠሉ ተሰምቷል። የዓለም አቀፉ ትንታኔ ዘገባችን አተኩሮበታል። የዩክሬን የሰላም ድርድር እኔና ፑቲን ተገናኝተን ቅድሚያ ካልመከርን በስተቀር ከቶም ሊሳካ አይችልም አሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ። የማህበሩን መጋረጃ ሸጦ የበላው ራሱ ይለፈልፋል ይሏል አበው። ዛሬ በወጣ መረጃ ሩሲያ ከዩክሬን ሁለት የሰፈራ መንደሮችን መያዟ ሲገለጥ ዩክሬን በበኩሏ ጦርነቱ በሁሉም ግንባር ተጠናክሮ መቀጠሉን አስታውቃለች። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትግ

በቱርክ ኢስታንቡል ታቅዶና ተዘጋጅቶ የነበረው የሩሲያና ዩክሬን ፕሬዚደንቶች የፊት ለፊት የሰላም ድርድር ጉዳይ እንደታሰበው ሳይሆን መቅረቱን የሚነገረው ለወትሮም አካሄዱን አይተ ስንቁን ቀማውን የሆነው አለያም ደግሞ የማያጠግብ እንጀራ ከምጣዱ ያስታውቃልን የተጠረተበት ይህ ሁለቱ ሀገራት የሰላም ድርድር ጉዳይ ቀድሞውኑ በሴራ ስለመተብተቡ የሚያሳዩት ብዙዎች ናቸው። ገና ከጽንሰ ሀሳቡ ጀምሮ የተጣረሱ መግለጫዎች በባለጉዳዮቹ ሳይሆን በአውሮፓ አያለን መንግስታት ተብዬዎቹ መሰጠታቸው ወዲያም የተኩስ አቁም ቅድሚያ ስትል ሩሲያ ግን የቀጥታ የሰላም ድርድር ማለታቸው ለነገሩ ያለመስመር የራሳቸውን መሰናክል ጋርጠዋል ሲሉ የሚናገሩት ብዙዎች ናቸው። ከዚያም ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ አንድ ጊዜ ወደ ኢስታንቡል እሄዳለሁ፣ ሌላ ጊዜ ደግሞ አልሄድም የሚል አመንቺ መግለጫዎችን ለነገሩ ክብደት ቅድሚያ ያለመስጠትን አመላካች ሆኖ ተመንዝረዋል። በእርግጥም ግን ይላሉ የፖለቲካው ዘርፍ ተንታኞች ትራምፕና ፑቲን በኢስታንቡሉ ድርድር ፊት ለፊት ተገናኝተው ቢሆን ኖሮ ትራምፕ ፑቲንን ተጭነው አንድ ቃል ያስገቧቸው ነበር። ያም ጉዳይ ፑቲንን አስፈርቶ አስቀርቷቸዋል ሲሉ ያሳያሉ። በዩክሬን የፕሬዚደንቱ አማካሪ ሰርሂ ሌስቼንኮ የሩሲያውን ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንን ከቱርክ የመቅረት ምክንያት ሲገልጡት ቃል በቃል አይፍዘ ሩሲያን ዲክታተር ቭላዲሚር ፑቲን አደራይ ተርኪ አሉ። ሰውየው ፑቲንን አምባገነን ባሉበት ንግግራቸው ሲቀጥሉ የአሜሪካው ፕሬዚደንት ዶናልድ ትራምፕን በዚያው ቢደርሱ ምን ሊፈጠር እንደሚችል መገመት አይከብድም። ያውም አለቀ ትራምፕ ፑቲንን ተጭነው አንድ ቃል ያስገቧቸው ነበር። ፑቲን ደግሞ በዚያ መልኩ ፊርማ ፈረመ ማለት ያሰላውን የጦርነት ቀመር ሁሉንም ያጠፋበታል ያሉት ሌስቼንኮ ይህ ፖቲንን በዩክሬን አቋም ሲገልጡትም ፖቲን ራሱ ነው የተናገረው ሲሉ ዋርአስ ናሽናል አይዲያ ፖቲን ይህንን የተናገሩት ደግሞ በአንድ ሀገራቸው ቴሌቶን ዝግጅት ላይ ነው ሲሉ አስረድተዋል። እንደዚህ አይነት ስምምነቶች ቢጀመሩ ኖሮ ፖቲን በጦርነቱ ለመግፋት አይችልም። ፖቲንና ትራምፕ ፊት ለፊት ተገናኙ ማለትም ፖቲን ከአንድ ውሳኔና ቃል ኪዳን ይገባና ይገደድ ነበር ሲሉ ገልጠዋል። ባላዚህ ፑቲን መቅረት እንጂ ሌላው ነገር አያዋጣውምና ከኢስታንቡሉ ጉባኤ ቀርቷል፣ ያሉት በዚሁ በዩክሬንና ሩሲያ የሰላም ድርድር ጉዳይ ሀሳባቸውን የገለጡት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ናቶ ዋና ጸሐፊ ማርክሩት በበኩላቸው የሩሲያው ፕሬዚደንት ቨላዲሚር ቪላዲሚሮቪች ፑቲን ለሰላም ድርድር ያለው የወረደ አቋምና ማንነቱን አሳይቷል፣ የማይመጥሉ ካልኳል። አሁንም ቢሆን ሁሉም ነገር ያለው በእርሱ እጅ ነው ብለዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪን በበኩላቸው አንካራ መግባታቸው ተነግሯል። ሩሲያ በኢስታንቡሉ ድ ድርድር ይሳተፉ ዘንድ የላከቻቸውን ተወካዮች ልዑካን የሚመሩት የፑቲን አማካሪው ቪላዲሚር ሜዲንስኪ ናቸው። በዚያ የሩሲያ ተደራዳሪ የልዑካን ቡድን ደግሞ የሀገሪቱ ምክትል የውጭ ጉዳይ ሚኒስትርና ምክትል የመከላከያ ሚኒስትሩ ተካተዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በበኩላቸው በኢስታንቡል የሚሳተፈው ልዑካን መሰየማቸው ሲነገር፣ ቅድሚያ ግን የተኩስ አቁም ጉዳይ የመደራደሪያ ነጥብ መሆን እንዳለበትም ተናግረዋል። በሩሲያና ዩክሬን ልዑካን ቡድኖች መካከል በኢስታንቡል የታቀደው ድርድር ዛሬ እንደሚካሄድ ይጠበቃል ይጠበቃል የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው በሰጡት ማብራሪያ የዩክሬን የሰላም ድርድር አንቲል አይሃድ ፒውቲን ጌቲ ጋዛ ዌል ኖት ሀፕን ያሉት እኔና ፒውቲን ካልተገናኘን በስተቀር ቅድሚያም ተገናኝተን ካልመከረን ሊሳካ አይችልም ታዲያ በዚያ የትራምፕ ንግግር ምናልባትም ሁለቱ ሰዎች ፒውቲንና ትራምፕ ቅድሚያ ተነጋግረው የተባባሉት ነገር ይሆን ወይ ምናልባትም እኔም አልሄድም አንተም አትሂድ ሲሉ የመነዘሩባቸው ብዙዎች ናቸው የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፒውቲን በኢስታንቡሉ ድርድር በአካል መ እንደማይፈልጉ ከገለጡ በኋላ ትራምፕ ራሳቸው መገኘት ቀርቶ ከፍተኛ ሚኒስትሮቻቸውን እንኳ ለመላክ ያለመፈለጋቸውም ነው የተገለጠው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በበኩላቸው የፑቲንን ከድርድሩ መቅረት በተመለከተ ሲናገሩ እሱ ለሰላም ቁርጠኛ እንዳልሆነ ያሳያልን፣ ያሉት ዘለንስኪ በንግግራቸው በታየባቸው ስሜታዊነት ሲቀጥሉም ፑቲን የላካቸው ልዑካኖችም ቢሆኑ ዱሚ ዴሊጌሽን ሲሉ ገልጠዋቸዋል። ሰው የሚመስሉ ማለት ነው በአጭር ትርጓሜው። ደገሙናም ዘለንስኪ ያሉ የሩሲያውን ልዑካን ቡድን አባላት ፕሮፕ ነው ያሏቸው። ይሄ ደግሞ የፒዩቲን የመደገፊያ ወይም እንደ ከዘራ ወይም ደግሞ ምርኩዝ ነገር ግን ሰው መሰል ሲሉ ብዙ ብዙ ተናግረዋል። ይሄ ደግሞ የወደዱትን ሲያጡ የጠሉትን ያቀላውጡ ይሏል አባው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ከቱርኩ ፕሬዚደንት ረሲብ ታይብ ኤርዶሃን ጋር ከተወያዩ በኋላ ነው ይሉትና ይናገሩትን ቃላት መምረጥ መመጠን የሳናቸው ይመስል ያንን ሲሉ የተሰሙት የአሜሪካው ፕሬዚደንት ዶናልድ ትራምፕም ቢሆኑ እኔ ከፒውቲን ጋር ቅድሚያ ካልመከርሁ የዩክሬን ሰላም አይ ሰላም ማለታቸው አርሳቸው በብቸኝነት ለምድሪቱ የተላኩ ሌላ አካል የሆኑ ያህል አስመስሎባቸዋል። እንግዳ ባይመጣ ሁሉ ሴት፣ ዝናብ ባይመጣ ሁሉ ቤት፣ አረንዳውም ሰው ጥራ ቢሉት ራሱ መጣን፣ በስላቅ ያወሩባቸው የተረቱባቸው ህልቆ መሳፈርት የላቸውም። አሁን ግን የአሜሪካው ፕሬዚደንት ዶናልድ ትራምፕ ስለ ዓለም ሰላምና ስለ ሰው ልጆች ጸጥታ በጥቅልም ስለ ምድሪቱ የሚገዳቸው ቢሆኑ ኖሮ ስለምን መጀመሪያውኑ በሀ አራት ሰዓታት የሁለቱን ሀገራት ጦርነት አስቆመዋለሁ ሲሉ ቆይተው ይህንን ያህል ጊዜ ወሰደባቸው። የማታፍ ከበረት ይሰፋል ይሏል ኢትዮጵያውያኑ። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪም በማሳረጊያውና የንዴት ንግግራቸው የፑቲንን ከኢስታንቡል መቅረት እንዲህ ሲሉ ገልጠውታል። ዲስ ኢስ ፐርሶናል ዲስሪስፔክቱ ኤርዶሃንን ዶናልድ ትራምፕ ብለዋል። ለኤርዶሃንና ለትራምፕ ክብረን እንደሌለው ፑቲን አሳይቷል ሲሉ እምባ ያቆረዘዛ አይናቸው ታይቶባቸዋል። ትራምፕ ካሉበት ኳታር ምድር ወደ የተባበሩት አረብ እምረት ሊጓዙ በተሰናዱበት አጋጣሚ ጋዜጠኞቹ ቀርበው ሲጠይቋቸው ይህንን ምላሽ ሰጥተዋል። ጥያቄያችሁ ብዙ ነው። እኔ ፑቲን ወደ ቱርክ እነማንን እንዲያል? ከመከላከ የማውቀው ነገር የለም። የማውቀው ነገር ቢኖር እኔና ፑቲን እስከምንገናኝ ድረስ ምንም ነገር አይሳካም ሲሉ ተናግረዋል። ትራምፕ አሏቸው ጋዜጠኞቹን ቃል በቃል ሄዝ ኖት ጎንግ ኢፍ አይ ዋዝን ደርኔ አሏቸው። ያለበለዚያ ግን ከዚያ ውጪ ምንም ነገር ሊሆን አይችልም። ወደዳችሁም ጠላችሁም ይኸው ነው ሲሉ ተዘጋጅቶ ወደሚጠብቃቸው አውሮፕላናቸው ገብተዋል። ይህ በእንዲህ እንዳለ የሩሲያ ኃይሎች ከዩክሬን ሁለት መንደሮችን መቀማታቸውና መያዛቸው ተነግሯል። ዩክሬንም በበኩሏ በሁሉም ግንባሮች ጦርነቱ ተጋግሞ መቀጠሉና ያ። ታወቀችው የሩሲያ የመከላከያ ሚኒስቴር ዛሬ ባወጣው መግለጫ የጦር ኃይሉ በምስራቃዊ የዩክሬን ግዛት የሚገኙ ሁለት መንደሮችን መያዙን ሲገልጥ፣ በዩክሬን ከፍተኛው የጦር አዛዥ በበኩላቸው ከኪቭ ከተማ በ1100 ኪሎሜትር ርቀት ላይ ጦርነቱ በከፍተኛ ደረጃ እየተካሄደ መሆኑን አስረድተዋል። በሩሲያና ዩክሬን መካከል በኢስታንቡል የቀጥታ የሰላም ድርድርና የተኩስ አቁም ድርድር በሚል የተመሰቃቀለው አቋም በተያያዘበት ሂደት በሁለቱ ወገኖች መካከል ጦርነቱ ተባብሶ መቀጠሉን የተሰማው እንደ ሩሲያ የመከላከያ ሚኒስቴር መግለጫ ታዲያ ይህ የሩሲያ ኃይሎች የተቆጣጠሯቸው ሁለቱ መንደሮች ለትጥቅና ስንቅ ገዢ የሚባሉ መሬቶች ናቸው። ይህ የአውሮፓ ህብረት በበኩሉ በሩሲያ ላይ አዲስ ማዕቀብ ለመጣል የፊታችን ግንቦት ሃያ የአውሮፓውያኑ በቤልጅየም ብራስልስ ተሰባስበው ለመወሰን መሰናዳቱን አስታውቋል። ሩሲያ በበኩሏ በሰጠችው ማስጠንቀቂያ ፍራቻና ዛቻ የሚበግረው ካቶም የዳገትና ቁልቁለት ጉዞ የሚበግረው ጉልበት የለኝም ስትል ረዥምና ሹል ክራንቻዎቿን በዩክሬን አካል ላይ ካርችማ እያላመጠቻት ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ዩክሬን ፎርምን፣ ፋይናንሻል ኤክስፕሬስን፣ አልጀዚራን፣ ዩኤንኤንን፣ ፋክስ ኒውስን፣ ኢንዲፐንደንትን፣ ዘ ስትሬት ታይምስን፣ ዴይሊ ሳባህና ሲኤንኤንን ተጠቅመናል። ተመልካቾቻችን የኔቢሲ ዜናችን ቀጥሏል። አሁን ደግሞ ስፖርታዊ መረጃዎችን ትከታተላላችሁ።